ሰላም ሰላም፣ እንዴት ናችሁ? የኢትዮፕ ተከታታዮቼ ዛሬ ይዤላችሁ የመጣሁት በጣም አሪፍ ነገር ነው። ለእኔ ይሰራልኝ ነው ማረኝ ምን እና በጣም ቀላል እና አሪፍ ብር በነጻ የምታገኝበት ነው። ያው በቀጥታ ካሽ አይከፍልም፣ ጊፍት ነው የሚሰጠው ማለትም በስድስት መቶ ድርሃም ወይም ደግሞ ሳውዲ ያላችሁ በእናንተ ብር እቃ መግዛት ትችላላችሁ የፈለጋችሁትን እቃ ማለት ነው። ግን ነፃ ጊፍት ነው መርጣችሁ የስድስት መቶ ብር እቃ፣ የተለያየ እቃም ሊሆን ይችላል ቢያንስ የአምሳ ብር የአምሳ ድርሃም ልብስ፣ የአምሳ ድርሃም ጫማ ምናም ሊሆን ይችላል። አምስት ጊፍቶች በስድስት መቶ ድርሃም መግዛት ትችላላችሁ። ነፃ ነው ያላችሁበት ቦታ ላይ አምጥቶ ጊፍቱን ይሰጣችኋል ማለት ነው። ያው ቴሙ አፕሊኬሽን ነው፣ ብዙ ሰዎች ያቁታል። ይህን አፕሊኬሽን እኛ የምንጠቀመው ቀን በቀን እና ይህ አፕሊኬሽን እቃ የምናዝበት የምንፈልገውን እቃ የምንመርጥበት እና የምንገዛበት አፕሊኬሽን ነው። ይህ አፕሊኬሽን በየትኛውም ቦታ ላይ ይሰራል። በብዛት ዱባይ እና ሳውዲ አረቢያ ኩዌት ምናምን ያላችሁ እዛ አካባቢዎች ላይ ይሰራል። ያው ኢትዮጵያ ላይ አይሰራም፣ ምክንያቱም የቴሙ ዴሊቨር የለም ኢትዮጵያ ላይ ማምጣት አይችልም። ከኢትዮጵያ ውጭ ያላችሁ ግን ልጆች ይህን መጠቀም ትችላላችሁ። እና ደግሞ በጣም ቀላል ይሆን ነገር ነው፣ በጣም ቀላል ማለት ነው። አሰራሩን በሂደት ላሳያችሁ ማለት ነው። መጀመሪያ እንወጣና ወደ ፕሌይ ስቶር እንገባለን ፕሌይ ስቶር ላይ ከገባን በኋላ ሰርች የሚለውና ሰርች አፕሊኬሽን የሚለውን ተጭናን ቴሙ የሚል እናወርዳለን ማለት ነው። ቴሙ እንግዲህ ይሄ ነው አፕሊኬሽኑ። ኦልሬዲ እኔ አውርቼዋለሁ። ቴሙ አፕሊኬሽን ነው። ኦፕን ይለኛል። እናንተ ዳውንሎድ ነው የሚላችሁ። ዳውንሎድ የሚለውን ተጭናችሁ ቲሞ አፕሊኬሽኑን ታወርዱታላችሁ ማለት ነው። ካወረዳችሁትም በኋላ ወደ ውስጥ ትገባላችሁ። ኢሜይል ወይም ደግሞ ስልክ ቁጥር ይጠይቃችኋል እና አድራሻ ይጠይቃችኋል፣ የት ሀገር እንደሆናችሁ እሱም ታስገቡለትና ይከፍትላችኋል ማለት ነው። በጣም ቀላሉ ነው። ብዙም የሚከብድ ነገር የለውም። ኦልሬዲን የከፍቸው ነው እና በሌላ ጊዜ አሳያቸዋለሁ እንዴት እንደሚከፈት አከፋፈትም ማለት ነው። ጀስት ከከፈትን በኋላ እንደዚህ ነው የሚመጣለን። እና የተለያዩ እቃዎች አሉ ፕራይሶቹ አሉ እዚ ጋ አሁን ጫማው ሰላሳ አምስት ድርሃም ይለናል። የተለያዩ እቃዎች አሉ። እነዚህን እቃዎችን ማዘዝ እንችላለን፣ መግዛት እንችላለን። ብዙ ጊዜ አዲስ ስለሚገቡ ሰዎች ካሽ ነው ይቻላል። በካሽ ማለትም እቃው ከመጣ በኋላ ካሽ ብሩን መስጠት ትችላላችሁ ማለት ነው። ስታዙ ይሄ የምትገዙበት ነው የምታዙበት ነው። ግን ይሄ ቴሙ ምን አቅርቦልናል? ነፃ ጊፍት አቅርቦልናል። እና ያንን ጊፍት ለመጠቀም ነው ማንኛውም ሰው አዲስ ልጆች ስትገቡ እዚህ ቴሙ ላይ ነፃ ጊፍት ይሰጣችኋል ማለት ነው። ብዙዎቻችሁ የምትቸገሩት ምንድን ነው? ይሄን ነፃ ጊፍት እንዴት ነው የምናገኘው ነው እሱን በሂደት ላሳያችሁ ማለት ነው። ሰርች የምትለዋ ሰርች ቴሙ የምትለዋ እንጫናለን። ከላይ ከላይ ከተጫን በኋላ ይህን ቁጥር እናስገባለን ማለት ነው። ሰርች ቦታው ላይ ይህንን ቁጥር ሳንሳሳት እናስገባዋለን ማለት ነው 681 አንድ መጨረሻ ላይ አንድ እንጨምራለን ማለት ነው። ይህን ሳትሳሳቱ ታስገቡታላችሁ ማለት ነው ጊፍቱን ለማግኘት። ይህም ቁጥሩ ልድገምላችሁ፣ ስልሳ ስምንት አስራ ሦስት ዜሮ አንድ ዜሮ ስምንት አንድ የሚል ማለት ነው። ይህን ቁጥር ካስገባን በኋላ ሰርች የሚለው እንጫናለን። ሰርች ብለን ስንጫነው ወደዚህ ያስገባናል ማለት ነው። ጊፍት ቦታው ላይ ማለት ነው። ወደ ጊፍት ቦታው ላይ ያስገባናል። ካስገባን በኋላ አምስት ጊፍቶች ነው ለእናንተ ምረጡ የሚለው ያስመርጣችኋል። አምስት ጊፍቶች ማለት ነው። የፈለጋችሁትን ጊፍት እዛ ላይ ካሉ ከሚያሳያችሁ ልብሶች አሉ፣ ጫማዎች አሉ፣ ስልኮች አሉ እና የተለያዩ ጊፍቶች አሉ። እነዛን ከሚያሳያችሁ ላይ የፈለጋችሁትን መምረጥ ትችላላችሁ ማለት ነው። ፈለጋችሁት መርጣችሁ ማዘዝ ትችላላችሁ። በጣም ቀላል ነው። ይሄን ቁጥር በማስገባት ብቻ ነው የምትጠቀሙት። ምንም የሚከብድ ነገር የለውም። ፊትለፊት ላይ የሚመጣላችው ምርጫዎች አሉ። የተለያዩ ጫማዎች፣ ልብሶች፣ የተለያዩ የተለያዩ እናንተ በምትፈልጋቸው አይነት ነገሮች አሉ። እናንተም ደግሞ ከዛ ውጭ የምትፈልጉ ከሆነ ያንን ሰርች ማድረግ ትችላላችሁ። ሰርች ምልክት ትመጣለች። እሷን ሰርች ብላችሁ የፈለጋችሁትን ማዘዝ ትችላላችሁ ማለት ነው። ኦረዲ እኔ አምስት አዝዣ አሉ። እንደምታዩት ሁለት ጫማዎች፣ ሁለት ልብሶች እና አንድ አልትራ ስልክ ነው ያዘዝኩት። ይህን ስልክ ነው የማገኘው ማለት ነው። ከዚያም እኔ ይህን ያገኘሁበት ያንን ቁጥር በማስገባት ነው። ያንን ቁጥር ካስገባው በኋላ ኦረዲ ሁሉም ፉል ብሎኛል። ቅድም ማይታችሁ ከሆነ ወደ ዴሊቨር እያስገባው ነበር ማለት ነው። ምንም የሚከብድ ነገር የለውም። ይህን ቁጥር ካስገባን በኋላ ሰርች አርገ የምንፈልገውን ልብሶችን ይመርጣና እነዛን እናስገባለን ማለት ነው። አሁን መጨረሻ ላይ ብዙ ልጆች የማይነግሯችሁ ስለዚህ ምንድን ነው፣ እዚህ አንድ ሕግ አለው ማለት ነው። ይህም ሕግ ምንድን ነው? እነዚህን ምርጫዎች እናንተ ጊፍት የፈለጋችሁትን ከመረጣችሁ በኋላ አሁን አምስት ጊፍት መርጫለሁ። ይህን ጊፍት ከመረጥኩ በኋላ እዚ ጋ እንደምታዩት ኤኢዲ ቱ ይላል፣ ቱ ይላል፣ እዚ ጋ እንደምታዩት ማለት ነው። ይህን በኮይን እንቀይረዋለን። ሁለት ኮይን ማለት ነው። በኮይን ስንቀይረው ይህን አምስቱን ጊፍት ለመስጠት አሁን ሁለት ድራም አንሰጥም። እኔ አሁን ሁለት ድራም መስጠት አልፈልግም። ስለዚህ አምስት ሰዎችን ኢንቨስት አደርጋለሁ ወደዚህ ማለት ነው። አምስት ሰዎችን ሳስገባው የእነዛን አምስት ሰዎች በኮይን ይቀይርልኝና ሁለት ድራሙን ይሸፉንልኛል ማለት ነው ሸፍኖልኝ ይህን ግፍት ቀጥታ ወደ እኔ ይልክልኛል ማለት ነው። እና ብዙ ጊዜ ብዙ ሰዎች የሚነግሯችሁ ያን ቁጥር ግፍት የምታገኙበትን ቦታ ነው እንጂ ኢንቨስት እንደምታደርጉ ሰዎችን ወደዚህ እንደምታስገቡ አይናገርም ማለት ነው። አሁን ይህን በምነግርባችሁ ሰዓት ላይ እናንተ ይህን ግፍት ስታገኙ ገብታችሁ እናንተ ይህን ግፍት ስታገኙ ለእኔ ኮይን ይሰጠኛል። ያ ኮይን ደግሞ ምንድን ነው? እችን ሁለቷን ድርሃም ይሸፍንልኛል ማለት ነው። ይህ ማለት ይህን ግፍት ለእኔ የሚሰጠኝ እኔ ለእሱ አምስት ሰዎች ሳስገባ ነው። አምስት ሰዎች ለእሱ ሳስገባ እሱ ደግሞ ለእኔ እነዚህን አምስት ግፍቶች ይሰጠኛል ማለት ነው። ይህ እንዴት ነው የሚሆነው? ቅድም የሰጠኋችሁ ቁጥሮች አሉ እነዚያን ቁጥሮች እናንተ ዚ ቴሙ ላይ ሰርች አርጋችሁ ወደዛ ወደ ፍሪ ጊፍቱ ስትገቡ በዛን ሰዓት ላይ ለእኔ እነዚህን ይሰጠኛል። ስለዚህ እናንተ ያን አድርጋችሁ ቀጥታ ጊፍት አይሰጣችሁም። ለእናንተ የሚሰጠው ልክ እንደኔ ልክ እንደኔ አምስት ሰዎች ሌሎች አዲስ ጓደኞቻችሁ ይኖራሉ። ወንድም አለ፣ እህት አለ። የተለያዩ አምስት ሰዎች መቼም በጭራሽ አታጡም። ለ25 ሺህ ብር ነው ማሰብ ያለባቸው። ብዙ ሰዎች ይሰላቸዋሉ፣ ግን 25 ሺህ ብር የሚያወጣ እቃ ለመግዛት አምስት ሰው ኢንቨስት ማድረግ በጣም ቀላል ነው ማለት ነው። ምንም የሚከብድ ነገር የለውም። እና እንደዛ ኢንቨስት አድርጋችሁ እናንተም ማግኘት ትችላላችሁ ማለት ነው። የምትፈልጉት ጥያቄ ካለ ይህን ሰርስ ስታርጉ ያልመጣላችሁ ነገር ካለ ወይም ያልገባችሁ ነገር ካለ ኮሚንት ላይ ጻፉልኝ። በተረፈ ሰብስክራይብ ላይክ ማድረጉ እንዳትረሱ። እንደዚህ አይነት ነገሮች ሲኖሩ ወደ እናንተም እንዲደርስ ያው ሰብስክራይብ እና ላይኩን አድርጉልኝ። አመሰግናለሁ። ይቅናችሁ ላሉ